የግብርና ኮርፖሬሽን ከዚህ ቀደም በተናጠ ሊሰጥ የነበሩትን አገልግሎቶች በአንድ መስኮት ለመስጠት እንዲያስችለው በአዋጅ ቁጥር 368 ህዝባ 2008 የተቋቋመ ሲሆን ተቋሙ ከመሬት ዝግጅት እስከ ጎተራ የሚለውን መርህ ተግባራዊ በማድረግ የግብርና ኢንቨስትመንት ለማሳደግ የሚረዱ ጥራት ያላቸው የሰብል ዘሮችን፣ የግብርና ግብዓቶችንና የእርሻ መሳሪያዎችን በተመጣጣኝ ዋጋ በማቅረብ የድርሻውን እየተወጣ ነው ተብሏል። በምክክር መድረኩ ላይ የመክፈቻ ንግግር ያደረጉት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ ምክትል እና የግብርና ግብዓትና ገጠር ፋይናንስ አቅርቦት ዘርፍ ኃላፊ አቶ አስራ ተዘፋ የግብርና ስራዎች ኮርፖሬሽን የምርጥ ዘር ዝግጅትና በግብርና ግብዓት አቅርቦት ዙሪያ በርካታ ስራዎችን እየሰራ ይገኛል ብለዋል። ተቋሙ በእኛ ክልል ይህን ተቋም ጅምር አቋቁሞ ወደ ስራ በመግባቱ በጣም ትልቅ ኩራት አለን እንደ ክልል። ምክንያቱም ክልሉ እየገጠመ ያለው የዘር ስርዓት ችግር ውስጥ ችግሩን ለመቅረፍ ግብርና ስራዎች ኮርፖሬሽን አስተዋጽኦ ያደረገ ስለሆነ ችግራችንን እየፈታ ስለሆነ፣ በምርጥ ዘር ዝግጅትና አቅርቦት ዙሪያ የተሰማሩ የዘር አባዥ አካላት እንደ ሀገር የተጣለባቸውን ኃላፊነት በትጋትና በታማኝነት እንዲወጡ አቶ አስራ ተሰፋ አሳስበዋል። ጥራት ያለውን ዘር ማቅረብ በጣም ትልቅ እውቀት የሚጠይቅ ነው፣ ሳይንስ ነው። በኢትዮጵያ ስ ግብርና ስራዎች ኮርፖሬሽን የተሻለ በዘር ላይ እውቀት ያለው ተቋም ልናገኝ እንችል እድለኞች እዚህ ውስጥ የዘር አባዦች እንግዲህ አንደኛ እውቀት መውሰድ አለብን። ሁለተኛ ዘር ጥራት ያለውን ዘር ማቅረብ ማለት ምን ማለት ነው የሚለው ላይ በጣም በጥሩ ዲስፕሊን ማወቅ አለብን። ያስባል ጥራት ያለውን ዘርን ለአርሶ ለአርሶ አደሮ በማቅረቤ በእኔ በኩል ምርትና ምርታማነት እንዲጨምር አስተዋጽኦ ያደረግኩ ነው። የሀገሬን ተልእኮ ያሳካው ነው የሚ የራሳቸውን ድርሻ ኮንትሪቢዩት በማድረግ ጥራት ያለውን ዘርን ለማቅረብ በምናደርገው ጥረት ውስጥ ለክልላችን ብሎ ለሀገራችን በሚደረገው ጥረት ውስጥ የራሳቸውን አስተዋጽኦ እንድታደርጉ ጥሪ አቀርባለሁ። ከዚህ ጋር ተያይዞ የቦንጋ ቅርንጫፍ ማዕከሉ ስራ አስኪያጅ አቶ አስረስ አስፋው የቦንጋ ዘር ጥራት ቁጥጥር ምርምር ማዕከል ባለሙያ አቶ ሲሳይ ታደሰ እና ሌሎች ባለሙያዎች በተቋሙ የስራ እንቅስቃሴና በዘር አቅርቦት ዙሪያ የተዘጋጀውን ሰነድ አቅርበው ውይይት ተደርጓል። ለዘመናዊ እርሻ ግሮ ኢንዱስትሪ መስፋፋት መስረት የሆኑ የእርሻ ቴክኖሎጂን በራሳችን እንጠቀማለን። በአውት ግሮርም የገቡ ስላሉ እነዚህም ይዘን በሽታ ለመከላከል ጥራት ለመቆጣጠር አንድ ላይ ቢሆን ተመራጭ ነው። ከዘር አባዥዎች መካከል አቶ ክፍሌ ታደሰና ሌሎችም እንደገለጹት መንግስት ተቋሙን በማቋቋሙ ከዚህ ቀደም ምርጥ ዘርና የግብርና ግብዓቶችን ለማግኘት ሲባል ይደርስ ከነበረው እንግልትና ውጣ ውረድ እንዳሳረፋቸው ገልጸውም፣ አሁን ባለው ሁኔታ የግብርና ስራ በሰው ጉልበት የማይቻል በመሆኑ የገንዘብ ብድርና የማሽን አቅርቦት እንዲመቻችላቸው ጠይቀዋል። እያወቁ ስትል እርሻ እየከበደ ይሄዳል እያወቁ ስትሄድ የእርሻ ወጪ እየበዛ ይሄደ አሁን ባለን ካፒታል እርሻን ማዘመን ይከብዳል። ምክንያቱም የሰው ኃይል እየተወደደ መወደድ ብቻ ሳይሆን እያጠረ ነው ይሄድ ይህን እንዴት ነው ማሳጠር የሚቻለው? ከሰው ኃይል ወደ እንትን ምንድን ነው የሚባለው ወደ መሳሪያዎች መሄድ ነው ከኬሚካል መርጫ መድኒት መዝሪያ የትራክተሮች የመሰብሰቢያዎች ሁሉ ነገር ማሽን ቤዝ እየሆነ ነው የሚሄደው። ማሽን ቤዝ ካልሆነ በድሮ አካሄድ የት የማይደረግ። የኢትዮጵያ ግብርና ሥራዎች ኮርፖሬሽን ምርጥ ዘርና የግብርና ግብዓቶችን በማቅረብ ሀገሪቱ የተያያዘችውን በምግብ ሰብል ራስን ለመቻል የሚደረገውን ጥረት ለማሳካት የድርሻውን እንደሚወጣ ከተለያዩ አካላት ለተነሱ ጥያቄዎችና ስቴቶች ምላሽ ተሰጥቷል።